ን ቤት ሊሰራ መጥቷል። ሁላችንም ራስን በመውደድና በኃጢአት ባርነት ውስጥ ማለትም በተለያየ የግብፅ ባርነት ውስጥ እየኖርን ነው። ኢየሱስ ግን እኛን ነፃ አውጥቶ ወደ ተስፋይቱ ምድር ለማስገባት እንደ ፋሲካ በግ ሞቷል። አሮጌው ሰው ለሞት የተሰጠ ነው። ነገር ግን የኢየሱስ ትንሣኤ ለአዲሱ ሰው አዲስ ነገን ፈጥሯል። አሁን የምንኖረው ክፉ በሆነ በዚህ ዓለም ነው። ነገር ግን በኢየሱስና በመንፈስ ቅዱስ አማካይነት አዲስ የሆነ ፍጥረት በዚህ ወቅት ነው። አዲስ ኪዳን የመጽሐፍ ቅዱስ ማውጫን ስንመለከት የእግዚአብሔር ቃል ብሉይ ኪዳን እና አዲስ ኪዳን ብለን የምንጠራቸው ሁለት ትላልቅ ስብስቦች እንደያዘ እንመለከታለን። ኪዳን የሚለው ቃል የሚያመለክተው ቃል ኪዳናዊ ግንኙነትን ሲሆን፣ እነዚህ ብሉይና አዲስ ኪዳን የምንላቸው የጽሑፍ ስብስቦች የሚናገሩት ስለዚሁ ግንኙነት ነው። እግዚአብሔር ከእስራኤልና ከሁሉም ሰዎች ጋር ስለገባው አንድ ትልቅ የቃል ኪዳን ግንኙነት ያወራሉ። ብሉይ ኪዳን በአይሁድ ባህል ታናክ ይባላል። ሲጻፉ ከአንድ ሺህ ዓመት በላይ የፈጁ ሰላሳ ዘጠኝ የእስራኤል መጽሐፍት ስብስብ ነው። በተቃራኒው የአዲስ ኪዳን ሀያ ሰባት መጽሐፍት ከሰላሳ እስከ አርባ ዓመት በሚያክል ጊዜ ውስጥ ተጽፈዋል። ሁሉም የተጻፉት በኢየሱስ የመጀመሪያ ትውልድ ተከታዮች ነው። ከመጀመሪያው ጊዜ ጀምሮ ክርስቲያኖች እነዚህ ጽሑፎች በመሰብሰብ ከብሉይ ኪዳን ጋር አብረው ወደ ኢየሱስ እንደሚያምራ አንድ ወጥ ታሪክ ያነቧቸው ነበር። አዲስ ኪዳን የሚጀምረው በአራት ትረካ መጽሐፍት ነው። አንድ ላይም የወንጌል መጽሐፍት ይባላሉ። የናዝሬቱን ኢየሱስ ሕይወት፣ ሞትና ትንሣኤ የሚያቀርቡበት መንገድ የምሥራችን እንደሚያበስር ታሪክ አድርገው ነው። በመቀጠልም የሐዋርያት ሥራ የሚባለው አምስተኛ መጽሐፍ ነው። እዚህ ጋር ከሞት የተነሳው ኢየሱስ ለሐዋርያት ተልዕኮ ይሰጣቸዋል። ሐዋርያት የሚለው ቃል የተላኩ ማለት ነው። ሐዋርያቱ ስለ ኢየሱስ የሚናገረውን የምስራች በጥንቱ ዓለም ዙሪያ ለማዳረስ የእርሱ ተወካዮች ሆነው ተሾመዋል። ከሐዋርያት ሥራ በኋላ በሐዋርያቱ የተጻፉ ደብዳቤዎች ይከተላሉ። እነዚህ ደብዳቤዎች የተጻፉት የኢየሱስ ተከታዮች ለመሠረቷቸው ቤተክርስቲያን ተብሎ ለሚጠሩ በአንድ አካባቢ ለሚገኙ ማህበረሰቦች ትምህርትና መመሪያ ለመስጠት ነበር። ሐዋርያው ጳውሎስ የጻፋቸው መልእክቶች አስራ ሶስት ሲሆኑ በአዲስ ኪዳን ያላቸው ቅደም ተከተል የተጻፉበትን ጊዜ አይከተልም። ይልቁንም አቀማመጣቸው ከረጅሙ እስከ አጭሩ ጽሁፍ ነው። ቀጥሎ የዕብራውያን መልእክት አለ። የተጻፈውም ስሙ ባልተጠቀሰ ነገር ግን ለሐዋርያት ቅርብ በነበረ ሰው ነው። ከዚህ በኋላ የያዕቆብ፣ የይሁዳ፣ የጴጥሮስና የዮሐንስ መልእክቶች አሉ። ሁለቱ የኢየሱስ ወንድሞች ሲሆኑ ሁለቱ ደግሞ ከመጀመሪያ ተከታዮቹ መካከል ነበሩ። የመጨረሻው የአዲስ ኪዳን መጽሐፍ የራዕይ መጽሐፍ ነው። ይህም ለሰባቱ አብያተ ክርስቲያናት የተጻፈ ለሁሉም የኢየሱስ ተከታዮች ትንቢታዊ ሙግት እና የመጽናኛ ቃል የያዘ ደብዳቤ ነው። ስለዚህ የአዲስ ኪዳን መጽሐፍት እነዚህ ናቸው። ግን ስለምን ይሆን የሚናገሩት? ከብሉይ ኪዳንስ ጋር ተገናኝተው እንዴት ነው አንድ ወጥ ታሪክ የሚናገሩት? በዚህ መንገድ አስቡት። መጽሐፍ ቅዱስ የተለያዩ እንቅስቃሴዎች ወይም ድርጊቶች ያሉት አንድ ረጅምና ታላቅ ታሪክ ነው። ብሉይ ኪዳን የመጀመሪያዎቹን ተከታታይ ድርጊቶች የሚገልጽ ሲሆን ቀጥሎ የሚመጣውን ታሪክ ለመረዳት የሚያስፈልገን ነገር ሁሉ ይሰጠናል። ዋና ጭብጦቹና የታሪክ ግጭቶቹ የተቀመጡት በንድፍ መስመሮች ነው። በአዲስ ኪዳን እነዚህ ሁሉ የብሉይ ኪዳን ሀሳቦች ወደ ታሪኩ ፍጻሜ ወደ ሆነው ወደ ኢየሱስ ያመራሉ። ምን ማለት እንደፈለግኩ ላሳያችሁ። የመጀመሪያው ድርጊት ስለ እግዚአብሔርና ስለ ሁሉም የሰው ፍጥረት ነው። እግዚአብሔር ዓለምን በመግዛት ረገድ የእርሱ አጋር እንዲሆኑ ለተፈጠሩት የሰው ልጆች አስደናቂ የሆነ በገነት ያለ ቤተ መቅደስ ሰጣቸው። ሰዎች ግን ሞኞች ናቸው። ከጨለማው ዓለም የመጣላቸውን ፈተና ተቀብለው የእግዚአብሔር ጥበብ ላይ አመፁ። ስለዚህም ወደ ምድረ በዳ ተሰደው እርስ በእርስ መገዳደል ጀምሩ። ራስ ወዳድነታቸውንና ጭቆናቸውን የሚያስፋፉባቸውን ከተሞች ገነቡ። ይህም ባቢሎን ወደ ተባለው ታላቅ ክፋት የነበረበትን ከተማ ወደ መፍጠር አመራ። ነገር ግን እግዚአብሔር ዓለምንና ሞኝ የሆኑትን የዚህን ዓለም ሰዎች ስለሚወድ ወደ ጥፋታችን እያማለለ የሚወስደንን ክፋት የሚያጠፋ አዲስ ሰው እንደሚመጣ ቃል በመግባት የመዳንን መንገድ ዘረጋ። ቀጥሎ ያለው የመጽሐፍ ቅዱስ ታሪክ ስለ እግዚአብሔርና ስለ እስራኤል የሚናገር ነው። ይህ ታሪክ በመጀመሪያው ታሪክ ንድፎችና ጭብጦች ላይ የተመረኮዘ ነው። እግዚአብሔር አዲስ ፍጥረትን ከባቢሎን ወጥተው ወደሚደነቅ ገነታዊ ምድር እንዲገቡ ይጠራቸዋል። እነዚህም አብርሃም፣ ሳራ እና የአብርሃም ዘር የሆኑት እስራኤላውያን ናቸው። በእነሱ በኩልም ሰማያዊ በረከት ለሕዝቦች ሁሉ እንደሚመለስ እግዚአብሔር ቃል ገባ። በእርግጠኝነት የምንጠብቃቸው አዲስ ሰዎች እነዚህ ናቸው። ነገር ግን እስራኤላውያን ፍጥረት በእግዚአብሔር ላይ ያሳየውን አመፃ በመድገም የራሳቸውን የውከት ከተሞች መሰረቱ፣ ራስንም በማጥፋት ጎዳና ላይ ተጓዙ እና ዳግም ወደ ባቢሎን ተሰደዱ። ነገር ግን አዲሱ ሰው ከአብርሃም የዘር ሀረግ እንደሚመጣ እግዚአብሔር የገባውን ቃል አጸና። እስራኤልንም ሆነ መላው የሰው ልጆችን ከባቢሎን ታድጎ የእግዚአብሔርን በረከት ለዓለም የሚመልስ ካህን እና ንጉስ ይሆናል። አሁን እነዚህ ሁለት ታሪኮች በተመሳሳይ ንድፍ መሰረት እንዴት እንደተሰሩ ተመልከቱ። ሁለተኛው ድርጊት ከመጀመሪያው የበለጠ ረጅም እና ሁከት ያለበት ታሪክ ነው። ሁለቱም ታሪኮች በጣም አሳዛኝ የሆነውን የሰውን ሁኔታ ያሳያሉ። ይሁንና ሁለቱም ታሪኮች በሚቀጥለው ታሪክ ማለትም በብሉይ ኪዳን ነቢያት እና ገጣሚዎች በጥልቀት የሚታየውን የእግዚአብሔርን የተስፋ ቃል አጉልተው ያሳያሉ። ነቢያት እስራኤልንና አህዛብን ሁሉ በሚያደርጉት ክፋት ከሰሷቸው። እናም አንድ ቀን የጌታን ቀን ለማምጣትና የራሱን ዓለም ከባቢሎን ለማዳን እግዚአብሔር ራሱ እንደሚመጣ አስታወቁ። ይህንንም የሚያደርገው ቃል በተገባው የንጉሥ ካህን አማካይነት ነው። እርሱም እንደ ባሪያ መከራን ይቀበላል ለእስራኤልና ለሰው ልጆች ሁሉ ኃጢአትም ይሞታል። ነገር ግን ከዚህ ሁሉ በኋላ በአሕዛብ ላይ ንጉሥ ሆኖ ከፍ ከፍ ይላል። ሌሎችም ባቢሎንን ጥለው እንዲወጡና ከእግዚአብሔር ጋር ሆነው አዲሲቷን ኢየሩሳሌም ማለትም አዲሱን ፍጥረት የሚያስተዳድሩትን የአዲስ ኪዳን ሕዝብ እንዲቀላቀሉ ይጠራቸዋል። ስለዚህ ብሉይ ኪዳን የሚያበቃው በታሪክ ውስጥ አንድ አዲስ ድርጊትን እንድንጠባበቅ በማድረግ ነው። ወደ አዲስ ኪዳን ስንመጣ በኢየሱስ እየተፈጸመ ያለ ተመሳሳይ ታሪክ ነው። እንዴት እንደሆነ እንመልከት። አራቱ የወንጌል መልእክቶች የናዝሬቱን ኢየሱስ እንዲህ ሲሉ ያስተዋውቁታል። እርሱ የእግዚአብሔርን በረከት ወደ ሁሉም ህዝቦች የሚመልሰው ተስፋ የተገባው የአብርሃም ዘር ነው ደግሞም ክፉን በማሸነፍ ሰውን ዳግም ከእግዚአብሔር ጋር ተባባሪ እንዲሆን የሚያደርገው እሱ ነው። ስለዚህ ኢየሱስ የቀረበው ሰው እንደሆነና ከዚያም በላይ እንደሆነ ተደርጎ ነው። ተስፋ የተገባለት የእግዚአብሔር መንግሥት መምጣቱን እየተዘዋወረ አበሰረ። የሚናገረውም ሆነ የተለያዩ ድርጊቶቹን የፈጸመው የእስራኤል መለኮታዊ ንጉሥ እርሱ እንደሆነ አድርገው ነበር። ነገር ግን ራሱን ንጉሥ ብሎ በመጥራት ፋንታ ኢየሱስ ራሱን ይጠራ የነበረው የሰው ልጅ ብሎ ነው ይህም እንደ አገልጋይ ሊሆን መምጣቱን የሚያመላክት ነው። ወንጌላት እያሉ ያሉት በኢየሱስ ውስጥ የእስራኤል አምላክ የሆነው ታማኝ እስራኤላዊና ሁላችንም እንድንሆን የተፈጠር ነው ነገር ግን መሆን ያልቻልነው እውነተኛ ሰው ነው። የኢየሱስ ተልእኮ የነበረው እኛን ወደ ራስ ወዳድነት ሁከትና ሞት እየወሰደን ያለውን ከሰው ክፋት በስተጀርባ ያለውን የጨለማን ክፋት መጋፈጥ ነበር። ነገር ግን እንደዚህ አይነት ክፋትን እንዴት ማሸነፍ ይቻላል? በወንጌል ውስጥ የምናገኘው አስገራሚ መልስ ኢየሱስ ክፋታችንን ያሸነፈው ለሰዎች ክፋትና ኃጢአት በሞተበት በመስቀል ዙፋን ላይ ክፋት እርሱን እንዲገለው በመፍቀድ ነበር። ያስተማረውንም የኖረበት ነው። ይህም ሁከት አልባነት ይቅር መባባልና ራስን የመስጠት ፍቅር በአጽናፈ ሰማይ ውስጥ በጣም ኃያል ነገሮች ናቸው የሚል እና እግዚአብሔር ለፈጠረው ዓለም ያለው ፍቅር ከክፋት ወይም ከሞት የበለጠ ጠንካራ ስለሆነ ኢየሱስ አዲሱን ፍጥረት በመወከል ወደ አዲስ ህይወት ተነስቷል እና ይህ ወደ ሐዋርያት ሥራ ታሪክ ያመጣል። ሰዎች የድሮ ማንነታቸውን ትተው የኢየሱስን ኅብረ ብሔራዊ ቤተሰብ እንዲቀላቀሉ ማለትም አዲሱን ሰው እንዲሆኑ እንዲጋብዙ እና የኢየሱስን ህይወትና ፍቅር ወደ ዓለም ሁሉ እንዲያስፋፉ እግዚአብሔር በመንፈስ ቅዱስ በኩል የኢየሱስን ተከታዮች ኃይል ይሰጣቸዋል። እዚህ ጋ ነው ሐዋርያት የጻፏቸው መልእክቶች በታሪክ ውስጥ የሚገጥሙት። ሐዋርያቱ ለቀደምት ክርስቲያኖች እነዚህን ደብዳቤዎች ጽፈዋል። እናም ከሞት ለተነሳው ንጉሱ ኢየሱስ የሚናገረው የምስራች እንዴት ታሪክን እንደቀየረና ህይወታችንን በሁሉም አቅጣጫ እንዴት እንዳስተካከል አሳይተዋል። በተጨማሪም የራሳችንን ህይወት እንደ ታላቁ የመጽሐፍ ቅዱስ ታሪክ አካል አድርገን እንድንመለከት በማሳየት የብሉይ ኪዳንን ታሪኮችና ስለ ኢየሱስ የሚናገሩ ታሪኮችን እየጠቀሱ የምስራቹን አብራሉ። የሰው ልጅ ሁሉ በባቢሎን ግዞት ውስጥ ተይዟል። ኢየሱስ ግን አዲስን ቤት ሊሰራ መጥቷል። ሁላችንም ራስን በመውደድና በኃጢአት ባርነት ውስጥ ማለትም በተለያየ የግብፅ ባርነት ውስጥ እየኖርን ነው። ኢየሱስ ግን እኛን ነፃ አውጥቶ ወደ ተስፋይቱ ምድር ለማስገባት እንደ ፋሲካ በግ ሞቷል። አሮጌው ሰው ለሞት የተሰጠ ነው። ነገር ግን የኢየሱስ ትንሣኤ ለአዲሱ ሰው አዲስ ነገን ፈጥሯል። አሁን የምንኖረው ክፉ በሆነ በዚህ ዓለም ነው። ነገር ግን በኢየሱስና በመንፈስ ቅዱስ አማካይነት አዲስ የሆነ ፍጥረት በዚህ ወቅትና በዚህ ስፍራ ተገልጧል። ይህ ደግሞ መላው መጽሐፍ ቅዱሳዊ ታሪክ ጥልቅ በሆነ ተምሳሌታዊነትና ምስላዊነት ወደ ተገለጸበት የራእይ መጽሐፍ ይመራናል። ኢየሱስ ታርዶ ደም እንደለበሰ በግ ደግሞም ከፍ ከፍ እንዳለ የዓለም መለኮታዊ ንጉሥ ሆኖ ተገልጿል። ሕዝቡን ከባርነትና ከባቢሎን ምርኮ እያወጣ ነው። የባቢሎንን ተጽዕኖ ሲቃወሙ እንደተገደለው መሪያቸው መከራ ሊደርስባቸው ይችላል። ነገር ግን ከሞት የተነሳውን ንጉሥ ስትከተሉ ሞት እንኳን ሊመጣ ያለውን አዲሱን ፍጥረት ሊያስቆመው አይችልም። አዲሱ ፍጥረት እዚህ ጋር የተገለጸው ከረጅም ስደት በኋላ የሰው ልጆች እውነተኛ ቤት እንደሆነው እንደ አዲሱ ኢየሩሳሌም ገነታዊ ቤተ መቅደስ ነው እና በመጽሐፍ ቅዱስ መጨረሻ ገጽ ሰማይና ምድር እንደገና ይገናኛሉ እና አዲሶቹ ሰዎች ከመጽሐፍ ቅዱስ የመጀመሪያ ገጽ የተሰጣቸውን ተግባር ይሰራሉ። ይህም ዓለምን በእግዚአብሔር ፍቅርና ኃይል መግዛት ነው። አዲስ ኪዳን አስደናቂ የጽሑፎች ስብስብ ነው። እነዚህ ጽሑፎች ከሞት ወደ ተነሳው ኢየሱስ የሚጠቁሙ የሐዋርያት ምስክርነቶች ናቸው እና በእግዚአብሔር መንፈስ እነዚህ የሰው ቃላት ከመጀመሪያው ክፍለ ዘመን እስከ ሀያ አንደኛው ክፍለ ዘመን ድረስ መለኮታዊ የተስፋ ቃላትን ይናገራሉ። እያንዳንዱ መጽሐፍ እግዚአብሔር በኢየሱስና በመንፈስ ቅዱስ በኩል የመጨረሻ ግቡ ወደ ሆነው ወደ ታደሰ ፍጥረት እንዴት ዓለምን እየመራ እንዳለ ያሳያል። እና የታሪኩ መጨረሻ ገና ሊነገር ያለ አዲስ ታሪክ ጅማሬ ነው። እና አዲስ ኪዳን ስለ እነዚህ ነገሮች ነው።